ሰላም ሰላም ሰላም፣ እንዴት ዋላችሁ? ሰላም ናችሁ? ትንሽ ተጠፋፍተናል። ሰሞኑ የማይክሮሶፍት ፍላይ ሲሚሌተር ኤክስን በኮምፒውተር ላይ እየተማረን ቆይተናል። ይህም እንግዲህ ለወጣቶች በጣም ጥሩ ነው፣ ለመነቃቃት ይረዳችኋል። ሆቢም ለማድረግ ለምትፈልጉ አሪፍ ነገር ነው። ያው ጌም ባይሆንም እንደ ሲሪየስ ነገር ወስዳችሁ ለምትማሩት ጥሩ መማሪያ ነው። በነገራችን ላይ ያው ሁሉም ሰው አውሮፕላን አብራሪ መሆን አይችልም፣ ግን አውሮፕላን የማብረር እውቀት እንግዲህ ሊኖረው ይችላል። ለምትፈልጉት ነገር መጠቀም ትችላላችሁ። ኮምፒውተር ላይ ጭናችሁ ማይክሮሶፍት ፍላይት ሲሙሌተር ኤክስ የ2010 ነው። በሙሉ እንግዲህ ከስቱደንት ፓይለት ጀምሬ እያንዳንዱን ትምህርት፣ ፕራይቬት ፓይለት፣ ኢንስትሩመንት ፓይለት በእያንዳንዱ ሴክሽን ፈተናውን አይተናል። ኢንስትሩመንት ፓይለትም አይተናል። ኮመርሻል ፓይለት አይተናል። የመጨረሻውን ኤርላይንስ ትራንስፖርት ማይተን ሁሉም ሰርተን ኤቲፒ ቼክ ራይድ የሚለውን ፈተና ብቻ ነበር የቀረን። ሰሞኑን አልነበርኩም ይህ ነገር የምሰራው። እንግዲህ ለወጣቶች ይህም አለ ለማለት ነው። በተለይ ኢትዮጵያውያን ወጣቶች ከቴክኖሎጂ የመራቅ ነገር ስላለ ማቀውን ከአስር ዓመት በፊት የተማርኩትን ነገር እንደ አዲስ አንስቼ ነው ይህ ቲክቶክ ከመጣ በኋላ ያቀረብ ያለሁት ሶሻል ሚዲያውን በመጠቀም ለብዙሃን ለማድረስ ነው። እኔ ያው እንደዚህ ስትሆኑ በኮምፒውተር ላይ ስታበሩ ቨርቹዋል ፓይለት የሚል ስም ነው የሚኖራችሁ እንጂ ሪል ወርልድ ፓይለት አትሆኑም ማለት ነው። ግን ለመሆን ያወቀቱም ከያዛችሁት ምንድን ነው የሚያስፈልገው የሚለውን ካወቃችሁት ትንሽ ወደ ድብላል። በአሁን ጊዜ ወደ ሰባት ሚሊዮን ብር ተጠግቷል። በግል ከፍሎ ለመማር ይከብዳል። በዚህ ማይክሮሶፍት ፍላይት ሲሙሌተር እንግዲህ የሰባት ሚሊዮን ብር ትምህርት ነው ይሄ። ብሮ ሳይሆን ዋና ትምህርት ነው ብሮ የፈለገው ቢሆን ኢንተረስት ከሌላችሁ ይህን ማጥናት አትችሉም። ጌም አይደለም፣ ገብታችሁም አትደሰቱበትም። ግን ፍላጎት ካላችሁ እንደ ሆቢ እንደኔ ማጥናት ትችላላችሁ። ለዛም ብዬ ነው ያስተማርኩት በፊት ነው ማቀው ብዙ ጊዜ የምትዝናንችበት አለ ተደብርበት አለ ፕራክቲስ አድርጌበት አለ። ማይክሮሶፍት ፍላይ ሲሙሌተር ሀያ አምስትም ሀያ አራትም መጥተዋል። ግን እነሱ በጣም ከባድ ኮምፒውተር ይፈልጋሉ። ምክንያቱም ኢሜጅ ዲዛይናቸው አኒሜሽናቸው ሃይ ሌቭል ነው። ይሄ ኮምፒውተርን የምጠቀምበት ኤት ጂቢ ራም ያለው ቆንጆ ኮምፒውተር ነው፣ እና ኤት ጂቢ አሁን ግን አዳዲሶቹ ወደ 16 ጂቢ ራም ይፈልጋሉ። እነሱን አልጫንኩም። ኮምፒውተር መቀየር ይሄ በራሱ ያው ውድ ነው ታውቃላችሁ። የሀገር ኮምፒውተር የነበረኝ ስለሆነ ነው። ግን እኔ ስለምወደው ለዚህ ለፍላሽ ሲሙሌተር ብቻ ብዬ ነው ያ ብዙ አመት በፊት ነው የገዛውት። ይህ ራሱ አሁን ተወዷል። ለማንኛውም የምትችሉትን ያክል አድርጉ። ግን ይሄኛው ማይክሮሶፍት ፍላሽ ሲሚሌተር ኤክስ ደግሞ ለሚከብዳችሁ የ204ቱን ማይክሮሶፍት ፍላይት ሲሚሌተር 2004ንም በቀላል ኮምፒውተር መጫን ትችላላችሁ። ትምህርቱ ያው ነው። የሚለየው ሚሽኑ ላይ ነው ሚሽኑ ሚሽኑ አኒሜሽኑ እንግዲህ ዓለም አቀፍ ኤርፖርቶች በሙሉ እዚህ ላይ ሞዴል ተደርገዋል። አዲስ አበባ ስትሉ አዲስ አበባ፣ ድሬዳዋ ስትሉ ድሬዳዋን ሁሉን ታገኛላችሁ። ዋናው ለቴክኖሎጂ መቅረቡ ነው። እንግዲህ ይህን ማስተምሩበት ዋና ምክንያት ለማንቃትና ያለኝን እውቀት ለማስተላለፍ ነው። ሚሽንን እያጠናቀቅኩ ነው፣ የመጨረሻ ደረጃ። ዛሬ የምንሞክረው እንግዲህ የመጨረሻውን ፈተና ይሆናል ማለት ነው። ይህ ፈተና 45 ደቂቃ የሚፈጅ ፈተና ነው። ፈተናውም ኤርላይንስ ትራንስፖርት ፓይለት ቼክ ራይድ ይባላል። ሰፊ ፈተና ነው እንግዲህ የተማርናቸውን በሙሉ የሚያጠቃልል ነው። ትልልቆቹን እነ ቦይንግ የምታበሩበት ነው። ቻርት አለው። ቻርቱን ፕሪንት አደረግ ያለው እዚህ ላይ እንደምታዩት ቼክላድ ክሊክ ስታረጉት ኮምፒውተሩ ላይ ይሄ ራሱ ፕሪንት ያረግኩት ነው የሚመጣው። አነብላችኋለሁ፣ ነው ምንድን ነው የሚለው ፈተናውን ምን ይመስላል የሚለውን። ቻርቷ ይች ነች። ቻርቷ መጨረሻ ኤርፖርቱ ላይ ስናርፍ፣ ያው ስለ ቻርትም ተምረናል እንዴት ይህን ቻርት እንደምናነብም ብዙ አብራችሁ ይለቆያችሁ ወይ ደግሞ አዲስ ቱደ ዩቲብ ላይ ሙሉ ቪዲዮ ለቅቄያለሁ። ትዕግሥት ያላችሁ መማር ትችላላችሁ። ያው ትልቅ ሙያ ነው፣ በቃ አንድ ሙሉ ሙያ ማወቅ እንደማለት ነው። ይህን ሁሉ አውቀናል። እዚህ ፈተና ላይ እንግዲህ እሱም አለ። ፈተናውን እስኪ እንየው። እዚህ ላይም አለ ወረቀትም እንደዚህ አለ። ይህ ወረቀት በነገራችን ላይ ፕሪንት ከተደረገ አስር ዓመት ያለፈው ወረቀት ነው። እኔ ስጠቀምበት የነበረ ነው። ያው ማየት ይችላላችሁ። ሰርቲስ ፈርስት ሜይ ቱ ታውዘንድ ፎርቲን ነው የሚለው። ያው ጊዜው እንግዲህ ሲሻሻል ቴክኖሎጂ ሲመጣ ለሰዎች የማስተላለፊያ ዘዴ ሲመጣ ይሄ ነገር እንዴት ነው ባሳወቃችሁ ብዬ ነው ብዙ ጊዜ ያጠፋበት። በነገራችን ላይ አባወት ዘፍላይት ይላል። አሁን ፈተናውን ብታዩት ፈተናው ዲፓርት ፍሮም ራንዌይ 28 ፖርትላንድ ከሚባል ቦታ ተነስተ እንደዚህ እንደዚህ እያለ የራሱ ስፔሲፊኬሽን አለው። ከዛ የሆነ ቦታ መድረስ፣ ከዛ መውረድ፣ ከዛ ዲሰንት ማኔጅመንት መስራት፣ እንደዚህ ነው እንግዲህ እንደምታዩት ነው። እስቲ ሁለተኛ ገልጽ ሚድ ሁለተኛው ገልጽ ላይ ደግሞ እንደዚህ ሴግመንት አለው በየሴግመንቱ የምሰሩትና ከጎኑ ደግሞ ቶለራንስ ሌቭል ማለትም ቶለሬት የሚያረጋችሁ ፈታኙ ክላይምብ አት 90 ፐርሰንት ኤንዋን ፕላስ ኦር ማይነስ ስሪ። እንግዲህ ከዚህ ካለፋችሁ ያው እየቆጠረ እየቆጠረ መሀል ላይ እንደገና ተፈተን ይላችኋል ማለት ነው። ሴግመንት ስሪ ላይ እንደዚሁ ክሮስ ኦሎምፒያ አት እንግዲህ 28 ሺ ጫማ ከወጣችሁ በኋላ እንደገና ወደ ኦሎምፒያ ቪዋር ደግሞ ቁጥሩ ሞልታችሁ 220 ሌቪል ላይ ፍላይት ሌቭል 220 ማለት 22000 ጫማ ነው። ሁለት ዜሮች ስለሚነሱ ነው ፍላይት ሌቭል ሲባል። ናቪጌት ወደ ፒን ፊል ቪው አር ምናምን እንደዚህ ይሄ ሁሉ እየሰራ ነው። በቁርጥራጭ ሰርተነዋል። ሴግመንት ስሪ ደግሞ እንደዚህ ደግሞ ሴግመንት የመጨረሻው እያንዳንዱ ፍላይ 330 ዲግሪ እንደዚህ በቃ። ይሄን ስትሰሩ ፋይናሊ ሪል ፓይለት ሆናችሁ ማለት ነው በቃ ማረጋገጫ ሆኖ በቅን ግን ሰርተነዋል እኮ ግን፣ አሁን ፈተና ሲሆን ጥንቃቄ ይፈልጋል። እያንዳንዱ በነገራችን ከዚህ በፊት ይህን ፈተና አልፌዋለሁ። በዚህኛው ቻርት መግቢያው ደግሞ የመጨረሻው ቻርት፣ ቅድም ያሳየኋቸው ይሄ ነው። ኤቲፒ ቼክ ራይድ ቻርቱም የተለየ ነገር የለውም አገባቡ እንደሚያሳየው የኤርፖርቶቹ ላይ የሚሰራ ቻርት ነው። ነገራችን ላይ ይህን ፈተና ከዚህ በፊት ማይክሮስላይት ሲሙሌተር 204 ይባላል። እንግዲህ እሱ ጀምር የሚያጠናት አልፍ ዋለሁ እንደዚህ ሰርተፍኬት አግኝቸ ያውቃለሁ። እንደምታዩት ኤርላይንስ ትራንስፖርት ፓይለት ሰርተፍኬት እንደዚህ ይሰጣችኋል ማለት ነው። ግን በዚህኛው ሶፍትዌር በ2010 ላይ አልሞከርኩትም። እንደምታውቁት እንደነገርኳችሁ ከብዙ ዓመት በፊት ነው ስራይን የሰራው። ድሮ ባንክ ሰራ ነበር እና እግረ መንገድ መደበሪያ አድርጌ ከልጅነት ህልሜ ስለነበረ ማወቅ ነገሮቹ እንዴት ነው ይሄ ነገር በተለይ በረራ የሚባለው ነገር የሚለው ነው እና ከዛ ጋር በተያያዘ ኪሪሲቲን በቃ ለማሟላት አጋጣሚ ያገኘሁት ነገር ነው እና ይህንን መሞከር እንችላለን። ያው እንደምታዩት ፈተናው ወረቀቱ እዚህ ላይ ያሳየኋችሁ በኮምፒውተር ውስጥም አለ። ይህን እያነበብን ፖዝ ማድረግ ይቻላል። ስትሰሩ የምትሳሳቱትን የሚቆጥረው ኮምፒውተሩ ነው፣ እንግዲህ አስተማሪው ነው ማለት ነው። የተወሰነ ቶለራንስ ሌቭል ካለፋችሁ ድጋሚት ውሰዱ ትባላላችሁ። መደጋገምም ስለሚቻል ያው በደጋገማችሁት ጊዜ ፐርፌክት መሆኑ። ነገር ግን ይህን ስላለፋችሁ ነገ ሄዳችሁ ቦይንግ 737 ኤርፖርት ወይም የሆነ ቦታ ብታገኙት ታበራላችሁ ማለት አይደለም እሱ ያ ሪል ወርልድ ነው። ይሄ ግን ቨርቹዋል ወርልድ ይባላል። ማለትም በኮምፒውተር ዓለም ላይ ያለ ነው። እዛ እንግዲህ ኳሊፋይ መድረግ። ስለዚህ ማናችሁም እንደዛ አይነት እንትን እንዳይኖራችሁ ይሄ ለቲቺንግ ፐርፐስ ብቻ የቀረበ ነው። ዲስክሌመር ነው ይሄ። ይህንን ስላወቃችሁ እሞክራለሁ ወይም ለዛ ኳሊፋይ ናችሁ ማለት አይደለም። እንደዛ አይነት ትምህርትም አልሰጠሁም ማለት ነው። ነገር ግን እውቀቱ አይለያይም ይህን ሁሉ መስራት ከቻላችሁ እዛ ሄዳችሁ መማር ትችላላችሁ። ያው ነገሩ ምንድን ነው ውድ ትምህርት ነው። በዓለም ላይ እስከ 72 ሺህ አሁን እንደጠየኩት በፊት 52 ሺህ ዶላር የነበረው አሁን ወደ ኮመርሻል ፓይለት ላይሰንስ የሚባለው እንግዲህ ቅድም እንደነገርኳችሁ ሌቭል አለው። አንደኛ ከመጀመሪያው ሲጀመር ስቱደንት ፓይለት ትባላላችሁ። ስቱደንት ፓይለት ስጨርሱ ፕራይቬት ፓይለት ብላችሁ ሶስተኛው ነው እንግዲህ ኮመርሻል ኢንስትሩመንት ሳይሆን ይሄኛው ፕራይቬት ብላችሁ። ስቱደንት ፓይለት፣ ፕራይቬት፣ ኢንስትሩመንት ተምራችሁ ኮመርሻል ፓይለት ሲደርሱ ነው እንግዲህ መቀጠር የምትችሉት። አንዳንዶች ለምሳሌ ፕራይቬት ፓይለት ላይሰንስ ያላቸው ልጆች አሉ፣ ግን መቀጠር አይችሉም። ፕራይቬት ፓይለት ላይሰንስ በግል ብቻ ትንሿን አይሮፕላን በተወሰነ አልቲቱድ ላይ በግል ለመዝናናት ለማብረር የሚያስችል ነው እንግዲህ ፌደራል አቪዬሽን አድሚኒስትሬሽን ኤፍኤኤ የሚባል አለ። እዚህ ሁሉ አሜሪካን ሀገር ያለው ጠቅላላ የሚመራው እሱ እነሱ ናቸው። በእነሱ መሰረት በየሀገሩ እንግዲህ ትራንስፖርት ፓይለት ለመሆን ትልቁ ለመድረስ ዋና ፓይለት ራሱ ለመሆን ኮፓይለት ማለትም ፍላይት ኦፊሰር ነው የሚባሉት ሆናችሁ ወደ ብዙ ዓመት ስምንት ዓመት አገልግላችሁ የሆነ ሰዓታት ማብረር መቻል አለባችሁ። በተለይ ሰው ጭኑ ለማብረር እንደዚህ ቀላል አይደለም። ኢንቨስትመንቱ ብዙ ነው። ለዚህ ነው በግል የሚከብደው። በተለይ ለእኛ ሀገር ውጭ ያሉ ወጣቶች ብትሆኑ ኖሮ አገሩ እንደየ ሀገሩ እንደ መንጃ ፈቃድ የተወሰነ ማብረር ትችላላችሁ ግን ለዚህም ነው ይህን ትምህርት ሰጥ ብዙ ሰው አይከታተልም። ምክንያቱም ማልደርስበት ከሆነ ምን አለፋኝ ብሎ ሰው ያስባል። ልክ ናቸው በተወሰነ መልኩ ግን፣ የኢንትረስት ጉዳይ ነው እንግዲህ። ዲፕ ኢንተረስት ካላችሁ እኮ ምንም ነገር ትሞክራላችሁ። የግድ መሆን አለመሆን መቀጠር አለመቀጠር አይደለም። እውቀቱን ማወቅ በጣም አሪፍ ነው ብላችሁ ካሰባችሁ ማወቅ ነው። እንግዲህ ይሄ የግል ጉዳይ ነው። እዚህ ደርሰናል። ውድ ተመልካቾች እንግዲህ ይህንን መሞከር እንችላለን አሁን ብዬ አስባለሁ እዚህ ፉል አይል ይህን ሶሎ ምናም ሁሉ ሰርተናል እና ይህ ቁርጥራጭ የሰራኑ ፓርት ነው እዚህ በአንድነት አድርገው የቲፒ ቼክ ራይድ የሚሉት ለምሳሌ ሲጀምር አሁን እንጀምር ካላችሁ እንጀምራለን አለ ለዚያም በኋላ እንሰራዋለን። ያው በየቀኑ እንግዲህ የሚሰራ ነው። በቃ ከተማራችሁ ከጨረሳችሁ በኋላ ለምሳሌ አንድ ፕሌን አስነስቶ ፍላፕ ኮንፊግሬሽኑን የሆነ ሌቭል ሲደርስ ማንሳት አለ፣ እግር ማጠፍ አለ። አወጣጡ በሆነ መጠን መሆን አለበት። ከአስር ሺህ በታች ሲሆን ላንዲንግ መብራት መብራት አለበት። ይህን ነው እንግዲህ የምንሰራው። አስር ሺ ጫማ ስታልፉ እስክታልፉ ድረስ 250 ስፒድ መሆን የለበትም። ከዛ በኋላ ከ250 በላይ መሄድ ትችላላችሁ ከዛ የተሰጣችሁ 28ሺህ ጫማ ከሆነ እዛ ላይ ከደረሳችሁ በኋላ ያ በአውቶ ፓይለት ነው። አብዛኛው ፈተናም ላይም ይፈቀዳል በአውቶ ፓይለት ላይ መስራት፣ ምክንያቱም ሬል ወርልድ ላይ በአውቶ ፓይለት ነው በአብዛኛው የሚሰራው። ስለዚህ አውቶ ፓይለት ማብረር እዚህ ላይ አይከለከልም። ቅድም በፊት እንዳያችሁት መጀመሪያ አካባቢ ትንንሾቹ ፕሌኖች ላይ ግን አይፈቀድም የሚል እንዳስተማሪዋ ነው። እንግዲህ እዚህ ላይ ይቻላል ሁሉም ነገር አንድ እያበራችሁ እያጠፋችሁ መስራት ነው በቃ። ከዛ በኋላ አይሮፕላን አብራሪ ሆናችሁ ማለት ነው፣ ሌላ ነገር የለውም። ግን ያው ይሄኛው በጣም ከፍተኛው ሌቭል ነው ለማለት ፍልጊ ነው። በየሌቭሉ አይተናል። አንድ ፈተና አልፈናል፣ ሁለት፣ በመሃል ግማሽ ግማሽ ሰርተናል። አንዳንዱ በዚህ በኪቦርድ አይመችም፣ በእንደዚ አይነት ነገር ለመስራት ተቸግረን ፈተናውን ከግማሽ በላይ ያተውንበት አጋጣሚ ያለ ምክንያትም ጆይስቲክ የመሳሰሉት ነገር ይፈልጋል ማለት ነው። ቶሎ ሪያክት እንዲያደርግ ማለት ነው። እና ይህን ይመስላል። ያላያችሁ ካላችሁ በአዲስ ቱደይ ዩቲብ ቻናል ላይ ሁሉም ቪዲዮ ዳውንሎድ ማድረግ ትችላላችሁ፣ መጠቀም ትችላላችሁ። ስለዚህ ይህን ይመስላል። ትንሽ ቆቼ መለስና ወይህን እንጀምራለን እንዳየሩ ፀባይ እመልሳለሁ። መልካም ጊዜ። ትንሽ ቆይቼ ልጀምረው እችላለሁ። ያው ታውቃላችሁ አለ 45 ደቂቃ ስለሚፈጅ 45 ደቂቃ እዚህ መቆየቴን አረጋግጬ ሁኔታውን አይቼ ነው የምጀምረው ማለት ነው። ወይም ማታም ላይ ላደረገው ይችላለሁ። ማታ ላይም የተሻለ ሊሆን ይችላል፣ ሁለት ሰዓት ላይ ምክንያቱም አንዳንዴ አሁን ሰሞኑ ምን አለ ከሰዓት ላይ መብራት የመጥፋት ነገር አለ እኛ አካባቢ እሱን ፈርቼ ነው ሰሞኑን በተከታታይ አሁን ስምንት ሰዓት ምናምን ሲል መብራት የመጥፋት ነገር አለና፣ ያው እንዳያቋረጠንም በመስጋት ነው ማታ ላይ ይመጣለው አሁን